ልደታ ለማርያም ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ከእሴ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የዳዊት ልጅ ትባላለች፣ ልጇም የዳዊት ልጅ ይባላል። መዝሙረ ዳዊትም መሰረቶቿ የተቀደሱ ናቸው እንዳለው ቅድማያቶቿ እነ ሙሴ፣ ዳዊት፣ ሰለሞን በእግዚአብሔር ዘንድ ትልቅ ቦታ ያላቸው ሲወርድ ሲዋረድ የመጣ የቅድስና ስርዓት ያላቸው ወገኖች ናቸው። በዚያም ዘመን የተቀደሱ ቅድመ አያቶቿ ቴክታና ብጥሪቃ የሚባሉ ባለጸጎች ፈሪሃ እግዚአብሔር ያላቸው ሰዎች ነበሩ። የሀብታቸው ብዛት አይታወቅም ነበር። ከብቱ፣ በጉ፣ ፈረሱ እንዳለ ሆኖ ወርቁ ከራሳቸው አልፎ በከብቱ፣ በእንስሳው አንገት ሁሉ ይታሰር ነበር እንጂ ወርቁ ሀብቱ ይህን ያክል ነው አይባልም ነበር ብለታት። አንድ ቀን በጥሪቃ ወደ ቃ ቤቱ በገባ ጊዜ የሀብቱን ብዛት አይቶ ይህ ሀብት ሁሉ አሁን ምን ያደርጋል? ሁሉም ከንቱ ነው። ለማንስ እናወርሰዋለን? ልጅ ቢኖረን እሺ፣ እኛ እንደሆን ልጅ የለን መካነን አላት ቴክታም መካን ነበረችና ታዲያ እኔ እንደሆንኩ ፍሬ የለኝም፣ አንተ ከሌላ ሂድና ውለድ አለችው። አይ ይህንስ እንደማላደርገው እግዚአብሔር ያውቃል፣ አይሆንም አላት። ታዲያ ወደ እግዚአብሔር እና መልክት አለችው። እሺ ተባብለው ወደ ፈጣሪ አመለከቱ። ፈጣሪም ሰማቸው። አንድ ቀንም ቴክታ ራእይ አየች፣ ለባሏም ነገረችው። በቤታቸው በረት ነጭ ምቦሳ ሲወልድ አየች። አንደኛው ምቦሳ ሌላ ምቦሳ ስትወልድ፣ ሌላዋ ምቦሳ ሌላ ምቦሳ ስትወልድ፣ ስድስተኛዋ ምቦሳ ጨረቃን ስትወልድ፣ ጨረቃዋ ፀሐይን ስትወልድ አየች። ምን ይሆን እያሉ ሲነጋገሩ ከቆዩ በኋላ ሂድና በሀገራቸው ካለው ህልም ፈች፣ አስፈታው አለችው እሱም ህልሙን ሀገራቸው ላለ መፈከረ ህልም ፈች ሂዶ ነገረ። ህልም ፈችውም የተባረከ ልጅ ትወልዳላችሁ። እምቦሷ የወለደችው ጨረቃዋም ከፍጥሯን በላይ የሆነ እንደ ንጉሥ ያለ ልጅ ትወልዳለች። ጨረቃው የምትወልደውን ግን እኔ አላውቀውም አለው። እሱም ወደ ቤት በገባ ጊዜ ቴክታ ምን አለህ አለችው። እሱም ደግ ልጅ ትወልዳላችሁ አለኝ አላት። የጨረቃና የፀሐይ ጉዳይ ምንድን ነው አለ አለችው። የጨረቃ ከፍጡሩ በላይ የሆነ እንደ ነቢይ እንደ ንጉሥ የሆነ ልጅ ትወልዳላ አለኝ። የፀሐይስ ጉዳይ አለችው። የፀሐይ ጉዳይ ግን አልተገለጠኝልኝም አለኝ አላት። እግዚአብሔር ግለጠው አሉ። ወዲያውም ጸነሰች፣ ልጁም ወለዱ። በልመና በስለት ተገኝታለች እና ሄኤሜን አሏት። ሄኤሜን ደርዴን ወለደች። ከአባቶቻችን ወገን የተወለደች ሲሉ በተወለደች በስምንተኛው ቀንም ዴርዲ አሏት። ዴርዲም ልጇን ራእይ አይተን ነገር አግኝተን ወለድናት ሲሉ ቶና አሏት። ቶናም ከዘመዶቻችን ወገን የተገኘች ሲሉ በተወለደች በስምንተኛዋ ቀን ሲካር አሏት። ሲካርም ለአቅመዋን ስትደርስ ዳሯትና የወለደች ወለደች ሙያዋ ያማረ ምግባሯ የሰመረ ቆንጆ በክብር ባለጸጎች ዘመዶች የተወለደች ሲሉ በተወለደች በስምንተኛው ቀን ሄርሜላ አሏት። ሄርሜላም ልጇን በሃይማኖት በምግባር የጸናች በንጽሕና በቅድስና የተሸለመች ብሩክት፣ ክብርት፣ ደግ ፍጥረት በሃይማኖት በምግባር የጸናች ክብርት ልዕልት ስትል ሃና አለቻት። ሃናም በምግባር በሃይማኖት ተኮትኩታ ያደገች ሴት ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ እያቂም ለሚባል ደግ ሰው አጋቧት። ሀናና እያቂም በፍቅርና በደስታ ኑሯቸውን ቢመሩም በያታቸው የደረሰው መካንነት እነሱም ላይ ደረሰ። በእስራኤላውያን ባህል መካንነት የእርግማን ምልክት ተደርጎ ይቆጠር ነበርና አናና ያቄም ብዙ ዘለፋና ሽሙጥ ይደርስባቸው ነበር። በተሰበረ ልብ ሆነው እግዚአብሔር የሐናን ማዕፀን ይከፍት ዘንድ በጸሎት ይማጸኖት ጀመረ። የአና ጎረቤት የሆነች በዝሙት ሥራ የምትኖር አንዲት ሴት ነበረች። አናም ቀረብ ብላ ዛሬ ቤተ እግዚአብሔር ስም አለው ብዬ ነበር፣ ነገር ግን የምለብሰው ልብስ የለኝም አለቻት። ይችም ሴት መልሳ ከአንድም ሁለት ሶስት የእኔ ልብስ አለልሽ ያን ለብሰሽ ለምናቴ ጅም ብትላት፣ አና ግን በኃጢአት ስራ የተገኘ ልብስ ነው፣ እግዚአብሔር ንጹሕ ባህሪ ስለሆነ ይህ አይሆንልኝም ብላ መለሰችላት። ይህች ሴት ልብ የሚነካ ነገር ተናገረቻት። በምን ምክንያት ልጅ ነሳሽ? ብዬ ሳዝን ነበር። ለካ እንደ ድንጋይ አድርቆ ያስቀረሽ ይህ ክፋትሽ ነው አለቻት። በዚህ ንግግሯ አና እጅግ አዘነች። በአንድ ወቅት መሥዋዕት ለማቅረብ ወደ ቤተ መቅደስ ሄዱ። የዘመኑ ሊቀ ካህናት ሮቤል መካን መሆናቸውን ያቅ ነበርና እናንተማ ብዙ ተባዙ ብሎ እግዚአብሔር ለአዳም የነገረውን ቃል ያስቀረባችሁ ርጉማን አይደላችሁምን? እግዚአብሔር ቢጠላችሁ እንጂ ቢወዳችሁማ ልጅ ይሰጣችሁ አልነበረምን? ብሎ መስዋዕታቸውን ሳይቀበላቸው ቀር። አንድም አእሩገ እስራኤል፣ አረጋውያን እስራኤላውያን የተወለዱ ሰዎች የሚመገቡትን ተረፈ መስዋዕት እንዳይመገቡ ከለከላቸው። በዚህ እያዘኑ ሲመለሱ መንገድ ላይ ከልጆቻቸው ጋር የሚጫወቱ ርግቦችና አብበው ያፈሩ እጽዋትን ሃና ተመለከተች። እርሷም እርግቦቹን በባህሪያቸው መራባት እንዲችሉ እጽዋትንም አብበው እንዲያፈሩ የምታደርግ ጌታ እኔን ለምን ልጅ ነሳህኝ ብላ አዘነች። ከቤታቸው ሲደርሱም እግዚአብሔር ልጅ ቢሰጠን ወንድ ከሆነ ለቤተ እግዚአብሔር ምንጣፍ አንጣፊ መጋረጃ ጋራጅ ሆኖ ሲያገለግል ይኑር ሴት ብትሆንም ሞሶብ ወርቅ ከሰፍታ መጋረጃ ፈትል ፈትላ ስታገለግል ትኖር ብለው ተሳሉ። ከዚህ በኋላ ሐምሌ 30 ቀን ሁለቱም ራእይ አዩ። ሀና በሕልሜ ጸምር ወይም መጋረጃ ሲያስታጥቁህ በትርህ አፍርታ ፍጥረታት ሁሉ ሲመገቧ ታየሁ ብላ ያየችውን ራእይ ለእያቄም ነገረችው። እያቄምም ጻዕዳ እርግብ ሰባቱን ሰማያት ሰንጥቃ ወጥታ በራስሽ ላይ ስታርፍ፣ በቀኝ ጆሮች ገብታ በማሕፀንሽ ስታደራየው ብሎ ያየውን ራይ ለሀና ነገራት። ወደ ህልም ተርጓሚ ሂደው ትርጉሙን ሲጠይቁም ደግ ልጅ ትወልዳላችሁ አላቸው። እነርሱም አንተ አልፈታኸም ጊዜ ፍታው ብለው ተመለሱ። ከአንድ ሱባኤ በኋላ የእግዚአብሔር መልአክ ደግ ልጅ ተወልዳላችሁ ብሎ የህልሙን ትርጉም ትክክለኝነት ነገራቸው። ከዚህ በኋላ ብሉይ ኪዳን ወይም ዓመተ ፍዳ ተፈጽሞ የአዲስ ኪዳን ሊበሰር ጌታችንም ሊጸነስ አስራ አራት አመት ያህል ሲቀሩ በፈቃድ እግዚአብሔር ነሐሴ ሰባት ቀን እመቤታችን ቅድስት ድንግል ማርያም ተጸነሰች። ቤተ በየአመቱ ነሐሴ ሰባት ቀን ከሚዘክሩ በዓላት መካከል የእመቤታችን ቅድስት ድንግል ማርያም ጽንሰት አንደኛው ነው። ሀናም ራሷ እንደ ብቃ ዝም ብላ ሳለች ቤርሳቤ የምትባል አንድ አይና ክስት ነበረቻትና መጥታ እግዚአብሔር በሬዴት ጎበኘሽ መሰለኝ፣ ጡቶችሽ ተቁረዋል፣ ከንፍሮችሽም አረዋል ብላ የሐናን ማኅፀን በዳሰሰችበት እጇ አይኗን ብታሻሸው አይኗ በርቶላታል። ይህንን አብነት አድርገውም እንደ እርሷ ነገሩን የሰማው ሁሉ እየመጣ ሕሙማን ሁሉ ማኅፀኗን እየዳበሰው ተፈወሱ። እንደዚሁም ሳምናስ የሚባል የምትወደው ያጎቷ ልጅ ሞቶ የአልጋውን ሸንኮሪዛ እየዞረች ስታለቅስ ጥላው ቢያርፍበት ከሞት ተነስቶ፣ ሰላም ለኪኦ እምሄወቱ ለዘገብረ ሰማይ ወምድረ ሰማይና ምድርን የፈጠረው አምላክ አያቱ ሐና ሆይ ሰላም ላንቺ ሁን፣ ሰላምታ ይገባሻል በማለት ህልም ተርጓሚ ያልፈታውን ራእይ በመተርጎም ከቅድስት ሐና እመቤታችን ቅድስት ድንግል ማርያም ከእመቤታችን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሚወለድ አስቀድሞ ተናግሯል። አይሁድም ለምቀኝነት አያርፉም እና በዚህ ቀደም ከእነሱ ወገን የሚሆን ዳዊትና ሰለሞን አርባ አርባ ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን፣ ከእነሱ የሚወለዱ ደግሞ እንደምን ያደርገን ይሆን ብለው በጠላትነት ተነሱባቸው። አገረገዥ የቤተ መቅደስ ካህናትና ሕዝቡም ተረበሹ። መሲሁ የሚወለደው ካህና ይሆን ብለው ተረበሹ። ነቢዩ ዘካርያስም በቤተ መቅደስ ራእይ ያየ። በምድረ እስራኤል የሐና ማርገዝና ዕድሜዋ ካለፈ በኋላ ልጅ ማግኘቷ በመላው እስራኤል በሙሉ ተሰምቶ ስለነበር እንደ ታላቅ ድንቅ ተቆጠረ። የሐና እርግዝና ብዙዎችን ስለፈወሰ ሆዷ ብዙዎችን ስህሙማን ስለፈወሰ በአብዛኛው እሷ ተወልዳለች ብለው አስበው ስለነበር የቤተ መቅደስ ሰዎች ተረበሹ። እርስ በራሳቸውም ተነጋገሩ። ረብሻ በህዝቡ ስለመጣ ምን እናድርግ ብለው ይህን አቤቱታ ይዘው ወደ አገረ ገዡ ሄዱ። አገረ ገዡም ይህን ያክል እንዲህ ያስፈራችሁ ምንድን ነው ብሎ ጠይቃቸው። አንዲት ሴት ህሙማንን እየፈወሰች፣ በሆዷ ያለው ነገር ህሙማንን እየፈወሰ ታላቅ ተአምራት እያደረገች ነው። ይህ ደግሞ የሚወለደው መሲሁ ይሆናል ተብሎ ህዝቡ እየተረበሸ ስለሆነ ይህ ሁካታ እንዲቆምልን አሉ። ሀገረ ገዥውም ለአንዲት ሴት ነው ወይ እንዲህ የምትሆኑት አሉ። ለማንኛውም የሚደረገው እናንተ ወስኑ እንጂ እኔ በዚህ አይመለከትኝም፣ ብሎ መለሳቸው። ቅዱስ ኢያቄምና ቅድስት ሐናም ሁኔታው ግራ ስለገባቸው ከአካባቢው ዞር ለማለት ያክል ወደ ሊባኖስ ሄዱ። እመቤታችን የተወለደች እመቤታችን ስለ ተወለደችበት ስፍራ በዓለም የተለያዩ ሀሳቦች ሲሰነዘሩ ቆይተዋል። በዚህ ጉዳይ ላይ የሮማ ካቶሊክ ቤተ ክርስቲያን ሁለት ሀሳቦች የሚያነሱ ሲሆን፣ አንደኛው ድንግል ማርያም በሥርዓተ መልአክ በሰማችበት ናዝሬት ተወልዳለች የሚል ነው። ሁለተኛው ሀሳብ ደግሞ ከሦስተኛው ክፍለ ዘመን ወዲህ የማርያም መግቢያ ተብሎ በሚታወቀው ከኢየሩሳሌም የቅድስታና የክሩሲድ ቤተ ክርስቲያን በታች ነው የተወለደችው የሚል መላምታዊ አመለካከት ነው። የኮፕቲክ ግብፅ ስንካስር ደግሞ የእመቤታችን የትውልድ ስፍራ በናዝሬት ነው ይላል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስንካስር ግን በቀደምትነታቸው ተጠብቀው የቆዩ ከመሆናቸው አንጻር ተአማኒነታቸው ጎላ መሆኑ ያሳያል። በመሆኑም በኢትዮጵያ ቤተ ክርስቲያን መጽሐፍ የእመቤታችን ትውልድ ስፍራ ሊባኖስ የተባለ ተራራማ ሀገር ነው። ሊባኖስ ከገሊላ በስተ ሰሜን ከፍንቄ በስተ ምስራቅ ይገኛል። ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ የሚለው ቃለ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ መሆኑ የቤተ ክርስቲያን ሊቃውንት ያስረዳሉ። መሐልዬ አራት ሰባት በመልአኩ ቅዱስ ገብርኤል ትእዛዝና መሪነት ቅዱስ ኢያቄምና ቅድስታና ወደ ሊባኖስ ተራራ እንዲወጡ ተደረገ። ቅዱስ ዳዊት በመዝሙሩ መሰረቶቹ በተቀደሱ ተራሮች ናቸው ብሎ እንደተናገረው ከተቀደሱ ወላጆቿ ግንቦት አንድ ቀን በተራራው ላይ ሳሉ እመቤታችን ቅድስት ድንግል ማርያም ተወለደች። መዝሙር 86 አንድ በቤተ ክርስቲያናችን ትውፊት መሰረት ሃና እና እያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝ በዓሉ ከቤት ውጭ ንፍሮና ጥራጥሬ እየተበላ ይከበራል። ይህ የንፍሮ መቀቀል በሀገራችን ከጥት ጀምሮ ገበሬው የእርሻ ወቅት የተለያየ የእህል አዝዕርት ተቀቅሎ በአራቱ ማዕዘን እየተረጨ በየአድባሩ ቀየው ሁሉ ጥሩ የእህል አዝመራ እንዲሆን ይመኛል። ሆኖም ግን ይህ አድባር የሚለውን ቃል ለቆሌ አድባር በመቀየር ለባዕድ አምልኮ አደረጉት። በዚህ ዘመንም ደግሞ ደም ማፍሰስና ስካር፣ አስረሽ ምችው ወደ አላስፈላጊ ሁኔታ እየወሰዱት ይገኛል። የልደታ በዓል ሲሆን ብሔራዊ በዓል ሆኖ በዓሉም በሀገር የሚከበር በጸሎት የሚጀመር በጸሎት የሚያበቃ በዓል ይሆናል ብለን እናስባለን። ፈጣሪ አምላክ ለእመቤታችን የልደት በዓል ስላበቃን እግዚአብሔር እየተመሰገነ ይሁን። መልካም ጊዜ። ልደታ ለማርያም